በተለይ ደግሞ ጆርጅ ደብሊው ቡሽ፣ ባራክ ኦባማ እና ዶናልድ ትራምፕ፤ በእነዚህ መሪዎች ዘመን የተፈጸመ የአሜሪካ ውጫዊ ፖሊሲ ስህተቶች፣ የአረብ ስፕሪንግ እና በ2025 ሰኔ በኢራን ላይ የተፈጸሙ የትራምፕ የኒውክለር ጥቃት፣ እንዲሁም የኢራን ተቃውሞ፣ የአያቶላ ድፍረትና በኢራንና እስራኤል አሜሪካ መካከል ያለው ውጥረት ላይ ያተኮረ መረጃን ይዘንላችሁ መተናል። በተለይ ደግሞ የኒውዮርክ ታይምስ እና ሲኤንኤን ዘገባዎች የኢራን የኒውክለር ቦታ አለመመታቱን በመግለጽ የትራምፕ ቁጣ ስራ እንዴት እንዳቀጣጠሉት በዝርዝር እንነግራችኋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን መያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። ነገሮች እንግዲህ በየሰዓቱ መልካቸውን እየቀየሩ ነው ያሉት። እጅግ ጥልቅ የሆነ ትንታኔን ለእናንተ አዘጋጅተንላችኋል፣ እናንተን በሚመጥን መልኩ ማለት ነው። ስለዚህ አብራችሁን ትሆኑ ዘንድ በአክብሮት እንጠይቃችኋለን። መረጃውን እኔ ሮማን ጸጋዬ ከአክሱም ቲዩብ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። የአሜሪካ ውጫዊ ፖሊሲ በ20ኛውና በ21ኛው መቶ ክፍለ ዘመን የዓለም መድረክ ላይ እንደ ትልቅ ተዋናይ ስትጫወት ቆይታለች። ከኢራን እስከ ሊቢያ ከአረብ ስፕሪንግ እስከ ኢራን የአሜሪካ ውሳኔዎች የዓለም ስርዓትን ቀይረዋል። ነገር ግን ብዙ ጊዜ በስህተት በኩራትና በከፍተኛ መዘዝ ተሸፍነዋል። በ2025 ሰኔ የዶናልድ ትራምፕ የኢራን የኒውክለር ተቋማት ላይ የፈጸሙት ጥቃትና የኢራን ተቃውሞ የዓለምን ትኩረት ስቧል። ይህ ታሪክ በማስረጃ ተደግፎ የአሜሪካን ስህተቶች የኢራንን ድፍረትና በኢራንና እስራኤል እንዲሁም አሜሪካ መካከል ያለውን ውጥረት ለእናንተ በሚመጥን መልኩ አቅርበነዋል።

ዓመተ ምህረት ነው ጊዜው እንደ አውሮፓውያኑ የዘመን ቀመር፣ የአሜሪካ መንግስት በጆርጅ ደብሊው ቡሽ መሪነት በኢራቅ ላይ ጦርነት ጀመረም። የጦርነት በጅምላ ጨራሽ መሳሪያዎች ማስረጃና በሳዳም ሁሴን ከአልቃይዳ ጋር ያለው ግንኙነት ተብሎ በተገለጸው መረጃ ላይ ተመሰረተ ነበረ። ይሁን እንጂ የተባበሩት መንግስታት መርማሪዎችና የሲአይኤ ዘገባዎች ምንም አይነት የጅምላ ጨራሽ መሳሪያ እንዳልነበረ አረጋግጠዋል። ይህ ጦርነት ከአራት መቶ ሺህ በላይ ሰዎችን ህይወት አሳትቷል። በሚሊዮኖች የሚቆጠ ሩ ስደቶችን አስከትሎ የኢራቅ መሰረተ ልማት ፍርስርስ ወጥቷል። እናም የአሜሪካ ኢኮኖሚ በ2 ትሪሊየን ዶላር ወጪ ጫና አድርጓል። ቡሽ 2008 በአንድ አለመጠይቅ ላይ ይህን አሉ። የኢራቅ የመረጃ ክፍተት በአገዛዜ ትልቁ ጸጸትን ያመጣብኝ ነው ብለዋል። ይህ መግለጫ የልዕለ ሀያሏ መሪ አሜሪካ ተራሳው መሆኑን ቢያሳይም የኢራቅ ጦርነት የአሜሪካን ዓለም አቀፍ ታማኝነት አዳከመ። በመካከለኛው ምስራቅ አሸባሪነት አብቅሎ እንደ አይኤስይኤስ ያሉ ቡድኖች እንዲፈጠሩ መንገድ ከፈተ። ይህ የመጀመሪያው ትራጀዲ ተውኔት ነበረ፣ የኩራት እንዲሁም ደግሞ የመዘዙ መነሻ 2011 ዓ.ም የአረብ ስፕሪንግ በሰሜን አፍሪካና መካከለኛው ምስራቅ ሕዝባዊ ዓመፅ ባደረገበት ጊዜ የባራክ ኦባማ አስተዳደር በሊቢያ ላይ ጣልቃ ገባም። በኔቶ ድጋፍ የሙአመር ጋዳፊን አገዛዝ ለመጣል የተቃዋሚ ቡድኖችን ደገፈ። ይህ ጣልቃ ገብነት በሰብአዊ መብቶች ጥበቃ ስም ተካሂዷል። ነገር ግን ውጤቱ ከፍተኛ ትርምስና አለመረጋጋትን ፈጥሮ ነበረ። ጋዳፊ ከተገደለ በኋላ ሊቢያ ወደ ተለያዩ ታጣቂ ቡድኖች ቁጥጥር ስር ወደቀች። ይህም የእርስ በርስ ጦርነት የሰው ንግድና ስደተኞች ቀውስን አስከትሏል። በ2012 ቤንጋዚ የተፈጸመው ጥቃት የአሜሪካ አምባሳደር ክሪስ ስቴቨንን ጨምሮ በርካታዎችን ሰለባ አደረገም። ኦባማ 2016 በአንድ ቃለ ምልልስ ላይ ይህን አለ። ሊቢያ ትልቁ ስህተት የነበረ በተለይ ከጣልቃ ገብነቱ በኋላ የተረጋጋ መልክዓ ምድር ለመፍጠር በቂ ቅዳ ለመኖሩ ብለዋል። ግን ምን ያደርጋል፣ የማንንም እንባ አላበሰም፣ የማንንም ደም አልመለሰም፣ የማንንም ደግሞ በህይወት መጥፋትን አልቀለበሰም። የአረብ ስፕሪንግ በመጀመሪያ ለዲሞክራሲ ተስፋ ቢሆንም በሊቢያ ሶሪያና ሌሎች ሀገሮች አለመረጋጋትን አባብሷል የአሜሪካን የጣልቃ ገብነት ፖሊሲ በጥያቄ ውስጥ ጥሎታል በ2025 ሰኔ ዶናልድ ትራምፕ አስተዳደር የኢራንን የኒውክለር ተቋማት ላይ ጥቃት መፈጸሙ ተዘግቧል የእርምጃ የኢራንን የኒውክለር መሳሪያ ማምረት አቅም ለመግታት ያለመ ነበረም ነገር ግን የኒውዮርክ ታይምስና ሲኤንኤን ዘገባዎች በደህንነት ባለስልጣናት መረጃ መሰረት ቦታው እንዳልተመታ አሳውቀዋል የዘገባ ትራምፕን በእጅጉ ጸጉር አስነጭቷል። በኤክስ መድረክ ላይም በለጠፉት መልእክቶች ትራምፕ እነዚህ ዘገባዎች የውሸት ዜና በማለት ኮንነዋቸዋል፣ እናም የአሜሪካን ወታደራዊ ድል እንደቀጠለም ተከራክረዋል። የእነሱ ቁጣ በማህበራዊ ሚዲያ ላይ በተናገሯቸው መልእክቶች ተገልጧል። የኒውዮርክ ታይምስን የአሜሪካ ጠላት ብሎ መጥራቱ የእሱን ብስጭት አሳይቷል። ትራምፕ በኤክስ ላይ የ12 ቀኑ ጦርነት በሰላም ተጠናቋል በማለት የኢራን ማሸነፏን አስታውቋል። ነገር ግን ኢራን ይህንን መግለጫ ውሸት ለመሸከት በማለት ተቃውማለች። የኢራን መሪ አያቶላህ አሊ ሐሚኒ በተለቀቀው መግለጫ አሜሪካ የኢራንን ፈቃድ መስበር አትችልም ብለዋል። ይህም የኢራንን ተቃውሞና የኒውክለር ፕሮግራሙን መቀጠሉን አጠናክሯል። የግጭት በ12 ቀናት ውስጥ የዓለምን ትኩረት ስቧል። እናም የሶስተኛውን የዓለም ጦርነት ስጋት ፈጥሯል። ኢራን በአያቶላህ ሐሚኒ መሪነት የአሜሪካን ጥቃት በተበቀለች መልኩ በጅቡቲ የሚገኘው የአሜሪካ ወታደራዊ መሰረት በሚሳኤል ተመቷል። ይህ ተቃውሞ በኢራን የተቃውሞ ዘንግ በመባል በመታወቁ እንደ ሂዝቦላህና ሁቲዎች ባሉ ተባባሪ ድጋፍ ሰጪዎች የአሜሪካን የበላይነት ተፈታትነዋል። የሱሪያ መሪ ባሻር አሰድ መውደቅና የሂዝቦላህ መሪ ሐሰን ናስረላህ መገደል የኢራንን ተጽዕኖ ቢያዳክምም ኢራን በ2025 የራሷን የኒውክለር አቅም በማጠናከርና በተቃውሞ ምላሽ በመስጠት ዓለምን አስደምማለች። የኒውዮርክ ታይምስና ሲኤንኤን ዘገባዎች በደህንነት ባለስልጣናት መረጃ መሰረት የኢራን የኒውክለር ተቋማት እንዳልተመቱ ገልጸዋል። ይህ ዘገባ የትራምፕን የድል ተምሳሌት በመ ቃውም በአሜሪካና በዓለም አቀፍ መድረክ ላይ የእነሱን ተአማኒነት አዳክሟል። በኤክስ ላይ በተለጠፉ መልእክቶች ትራምፕ እነዚህን ዘገባዎች እንደ የሊበራል ሚዲያ ሴራ በመግለጽ ቁጣና ብስጭታቸውን ገልጸዋል። ይህ ተቃርኖ የአሜሪካንን የውጭ ፖሊሲ ተጋራጭነትን አሳይቷል፣ በተለይ በእስራኤልና በኢራን መካከል ባለው ውጥረት ውስጥ። በኢራንና እስራኤል እንዲሁም አሜሪካ መካከል ያለው ውጥረት የዚህ ትራጀዲ ዋና ተውኔት ነው። እስራኤል በኢራን የኒውክለር ፕሮግራም ላይ ለረጅም ጊዜ ስጋት እያሳየች በ 24 ኦክቶበር የተገኘ የሚስጥር ሰነድ መሰረት በኢራን ላይ ጥቃት ለመፈጸም እቅድ ነበራት። ይህም በአሜሪካ ድጋፍ የተደረገ ነው። የኢራን ተባባሪዎች እንደ ሂዝቦላህና ሐማስ በክልል ውስጥ የእስራኤልን ደህንነት ስጋት ሲፈጥሩ ቆይተዋል። የቃሲም ሶሌይማን በ2020ና የሐሰን ነስረላህ በ2024 መገደል እንዲሁም በጋዛ ያለው ግጭት የኢራንን ተጽዕኖ ቢያዳክምም ኢራን በ2025 በተቃውሞ ምላሽ በመስጠት የአሜሪካንና የእስራኤልን የበላይነት የተፈታተነች ብቸኛ ሀገር ሆናለች። የኢራን የኒ የኒውክለር ፕሮግራም በተለይም በዩራኒየም ማበልጸግ እንቅስቃሴዎች በ2025 የአሜሪካና የእስራኤል ዋና ስጋት ሆኗል። ትራምፕ በ2018 ከኢራን የኒውክለር ስምምነት መውጣቱ ኢራን ላይ ከፍተኛ ኢኮኖሚ ማዕቀብ አስፈጽሟል። ይህም በኢራን ውስጥ የፋይናንስ ቀውስ ፈጥሯል። ሆኖም ኢራን የኒውክለር ፕሮግራሙን ቀጥላለች። እናም በ2025 የአሜሪካ ጥቃትን በመቋቋም የዓለምን ተመልካቾች አስደንግጧል። የ12ቱ ቀን ጦርነት በተለይ የኢራን ተቃውሞና የኒውዮርክ ታይምስ እንዲሁም ሲኤንኤን ዘገባዎች የአሜሪካን የበላይነት አፈር ከድሜ ያስበላ ክስተት ሆኗል። ኢራን በአያቶላህ አሊ ሐሚኒ መሰረት የአሜሪካን ጥቃት በመቋቋምና በተቃውሞና በድፍረት ምላሽ በመስጠት የዓለምን ስርዓት በቅስፈት የቀየረች ሆናለች። ይህ ክስተት እንደ ሼክስፒር ትራጀዲ የኃይል የኩራትና የመዘዝ ተውኔት ሆኗል። የአሜሪካ ኢኮኖሚ በአስርተ ዓመታት ጦርነቶች የተዳከመ አዲስ ጫናዎች ገጥሟታል። እናም የንጹሐን ህይወት በግጭቱ መካከል ተጨፍልቋል።

ኦባማ በሊቢያ እና ትራምፕ በኢራን የልዕለ ሀያል መሆን ከስህተት ነፃ መሆን እንዳልሆነ አሳይቷል። እነዚህ ስህተቶች የአሜሪካን ኢኮኖሚ አዳክመው፣ በሺዎች የሚቆጠሩ ንጹሐን ህይወትን አጥፍተው እናም የዓለም አቀፉ ማህበረሰብን እምነት አራግፈውታል። ኢራን በ12 ቀናት ውስጥ የአሜሪካን በላይነት በመፈታተን የዓለምን ሚዛን ቀይራለች። ይህ ታሪክ በሥነ ጥበባዊ መልኩ የኃይል የተቃውሞና የመዘዝ ተውኔት ነው ልንለው እንችላለን። የዓለምን መድረክ በቅስፈት ቀይሮ ለወደፊቱ ደግሞ ታላላቅ ጥያቄዎችን አስነስቶ ቀጥሏል። ሰውየው ባለ አንድ እጅ ናቸው። በጥሩም በመጥፎም ይነሳሉ። እኚህ ሰው ዛሬ ላይ የዓለምን ቅርጽ የሚቀይር ነገርን አድርገዋል እየተባለላቸው ነው። አሜሪካና እስራኤልን ጨምሮ ሀያላኑን ኩም ያደረገ ነገር ከወደ ኢራን ተፈጥሯል። በኢራን ታሪክ መድረክ ላይ አያቶላህ አሊ ሐሚኒ እንደ ሚስጥራዊና ሀያል ተዋናይ ብቅ ብለዋል። እርሳቸው በአንድ እጃቸው የኢራንን መርከብ በመምራት የአሜሪካን ልዕለ ሀያልነት በድፍረት ተፈታትነዋል። የዓለምን ተመልካቾች በተደነቁና በተከፋፈሉ ስሜቶች እንዲዋጡ አድርገዋል። ይህ ታሪክ የሐሚኒ ማንነት የእርሳቸውን በጥሩም በመጥፎም የሚነሱበት ተግባራትን በ2025 ሰኔ የተካሄደው የ12 ቀኑ ጦርነት በማራኪና በልብ አንጠልጣይ በሚመስል ትወና የታየ ቢሆንም የበርካቶችን ሕይወት ቀጥፏል፣ በርካታ መሠረተ ልማቶችን አፍርሷል፣ ትሪሊየን ዶላሮች ፈሰዋል። አሊ ሁሴን ሐሚኒም ሐሚኒ በ1941 በኢራን የተወለደ በትሁት ቤተሰብ ያደገ ነው ይሉታል። ከወጣትነቱ ጀምሮ በቁመሽ ከተማ ውስጥ የሺአ ሃይማኖት ሊቃውንትን በማጥናት ተሳትፎ በ1979 የኢራን አብዮት ውስጥ ትልቅ ሚና ተጫውቷል። በ1989 ከአያቶላህ ሩሆር ሐሚኒ ሞት በኋላም የኢራን የተቀደሰ መሪ ሆኖ ተሾመም። የሹመት እሳቸው የኢራንን ፖለቲካዊና ሃይማኖታዊ መሪ አድርጎ የአገሪቱን አቅጣጫ በእጅጉ ጽኖ እንዲያደርግ አድርጎታል። ካሚኒ በተለይ በሺአ እምነት መሰረት የተገነባውን የኢራን እስላማዊ ሪፐብሊክ ስርዓት በመጠበቅና በማጠናከር ግንባር ቀደም ነው ይሉታል። የእሳቸው መሪነት በአንድ በኩል የኢራን የነፃነትና የተቃውሞ መንፈስን አጠንክሯል። በሌላ በኩል ግን አንዳንድ ዓለም አቀፍ ማህበረሰቦች ዘንድ እንደ አከራካሪ መሪ ተደርገው ይታያሉ። በእርሳቸው ዘመን ኢራን የኒውክለር ፕሮግራሟን አጠናክራለች። የአሜሪካንና የእስራኤልን ማዕቀቦች ተቃውማለች። እናም በመካከለኛው ምስራቅ ተጽዕኖዋን አስፍታለች ። ሀሚኒ በኢራን ውስጥ እንደ ተቃውሞና የነጻነት ምልክት ተደርገው ይታያሉ። የእርሳቸው መሪነት ኢራንን በአሜሪካና በምዕራባውያን ሀገራት ላይ ያለውን ጫና በመቋቋም ጠንካራ ሀገር አድርጓታል። 1979 ከአሜሪካ የተደገፈው የሻህ አገዛዝ ከወደቀ በኋላ ሀሚኒ የኢራንን እስላማዊ ሪፐብሊክ ስርዓት በማጠናከር የሀገሪቱን ሉዓላዊነት አስጠበቁም። በእርሳቸው ዘመን ኢራን የሺአ ማህበረሰብን በመወከል በሊባኖስ ሶሪያና የመን ውስጥ ተጽዕኖን አሰፋች የተቃውሞ ዘንግ በመባል የሚታወቁ ተባባሪዎች እንደ ሂዝቦላህ እና ሁቲዎች የሐሚኒን ስልታዊ አመራር ውጤት ናቸው። 2025 ሰኔ የ12 ቀኑ ጦርነት በመባል ስም ያወጡለት ዶናልድ ትራምፕ የአሜሪካ ጥቃት ላይ የሐሚኒ ምላሽ የእርሳቸውን ድፍረት አሳይቷል። የኒውዮርክ ታይምስ እና ሲኤንኤን መሰረትን በማድረግ የአሜሪካን ጥቃት የኢራንን የኒውክለር ተቋማትን መምታት አልቻለም። ነገር ግን ሐሚኒ በጅቡቲ የሚገኘውን የአሜሪካ ወታደራዊ መሰረት ተ ልማት በሚሳኤል በመምታት የኢራንን ተቃውሞና ጥንካሬም አሳይቷል። በኤክስ መድረክ ላይ የተለጠፉ መልእክቶችም እንደሚያሳዩት ሀሚኒ በኳታር ያለውን የአሜሪካ የጦር ሰፈር ደብድቧል። ሀሚኒ የአሜሪካን ኩራት በኢራን ፊት ተሰብሯል በማለት የዓለምን ትኩረት ሳበም። ይህ የእርሳቸው የተቃውሞ ብርታትና የስልታዊ መሪነት ምልክት ሆኖ ተቆጠረም። ነገር ግን ሀሚኒ በመጥፎ የሚነሳሉ፣ በሌላው ገጽ በአንዳንድ ዓለም አቀፍ ማህበረሰቦች ዘንድ እንደ አክራሪ መሪ ይታያሉ። የእሳቸው ጠንካራ ጸረ ምዕራባዊ አቋም በተለይ ከአሜሪካና እስራኤል ጋር ያለው ግጭት ኢራንን በዓለም አቀፍ ማዕቀቦች ውስጥ አስቀምጧታል። በ2018 የአሜሪካ ከኢራን የኒውክለር ስምምነት መውጣቷና የኢኮኖሚ ማዕቀቦችን በኢራን ህዝብ ላይ ከፍተኛ ጫና ፈጥሯል። ይህም በሃሚኒ መሪነት ላይ ትችትን አስነስቷል። በኢራን ውስጥ የሰብአዊ መብቶች ጥያቄዎች በተለይ ነጻነት መገደቦችና የተቃውሞ እንቅስቃሴዎች ማስጨነቅ በአንዳንድ የዓለም ማህበረሰብ ክፍሎች ዘንድ አሉታዊ ምስልን ፈጥረዋል ተናግረዋል። በኤክስ ላይ የተለጠፉ መልእክቶችም እንደሚያሳዩት አንዳንድ ተችዎች ሀሚኒን የግፍ መሪ በማለት ገልጸውታል። በተለይ በኢራን ውስጥ የተቃውሞ ሰልፎችን በመግታት ላይ ስማቸው በጽኑ ይወገዛል። በ2025 የ12 ቀኑ ጦርነትና የሀሚኒ የድፍረት ተውኔት የአሜሪካ በኢራን የኒውክለር ተቋማት ላይ የፈጸመችው ጥቃት የሀሚኒን የመሪነት ብርታት የተፈታተነ ነው። የኒውዮርክ ታይምስ እና ሲኤንኤን መሰረት የአሜሪካ ጥቃት ውጤታማ አልነበረም። ነገር ግን ሀሚኒ በተቃውሞ ምላሽ በመስጠትም በጅቡቲ የሚገኘውን የአሜሪካን መሰረት በሚሳኤል መታም የእርምጃ የኢራንን የተቃውሞ መንፈስና የሀሚኒን የስልት ብልህነት ያሳየ ተብሎለታል። በኤክስ ላይ የተለጠፉ መልእክቶች እንደሚያሳዩት የኢራን ተቃውሞ የአሜሪካንን ኩራት በቅስፈት ሰባብሯል በማለት የዓለምን ተመልካቾች አስደንግጧል። ይህ 12 ቀን ተብሎ የተሰየመው ጦርነት እንደ ሼክስፒር ተውኔት የኃይል የድፍረትና የተቃውሞ ተውኔት እንደሆነ ታይቷል። አያቶላህ አሊ ሐሚኒ በአንድ እጅ የኢራንን መርከብ በመምራት በሌላ እጅ የአሜሪካን የበላይነት በመፈታተን የዓለምን መድረክ ቀይረውታል። የእሳቸው ምስል እንደ ሚስጥራዊና ኃያል መሪ ተደርጎ እየታየ ነው፣ በአንዳንዶች እንደ ጀግና፣ በሌሎች ደግሞ እንደ አምባገነን ይታያል። በኤክስ ላይ የተለጠፉ መልእክቶች እንደሚያሳዩትም አንዳንዶች ሐሚኒን የኢራን ኩራት ብለው ያወድሳሉ፣ ሌሎች ደግሞ የእርሳቸውን ጠንካራ አቋም በእጅጉ ተችተዋል። የእርሳቸውን መሪነት የኢራንን ሉዓላዊነትና የኒውክለር ፕሮግራምን አጠናክሯል። ነገር ግን የኢኮኖሚ ቀውሶችና የሰብአዊ መብት ጥያቄዎች በምዕራባውያን ዘንድ አሉታዊ ምስልን ፈጥረዋል። አያቶላህ አሊ ሐሚኔ የኢራንን ታሪክ በድፍረት በተቃውሞ እናም በስልታዊ ብልህነት ቀርጸዋል የሚሏቸው ይበዛሉ። በ2025 የ12 ቀኑ ጦርነት ውስጥ የአሜሪካ ጥቃትን በመቋቋም የዓለምን ስርዓት በቅስፈት የቀየሩ መሪ ተብሎላቸዋል። የእርሳቸው ምስል እንደ ሼክስፒር ተውኔት ተደጋግሞ እየተነሳ ነው። የኃይል የኩራትና የተቃውሞ ታሪክ ሲሉ ደግሞ የእሳቸው ወገኖች ያሞኳሿቸዋል። በአንድ እጃቸው የሀገራቸውን ሉዓላዊነት በመጠበቅ በሌላው እጃቸው ደግሞ የአሜሪካን የበላይነትን በመፈታተን ሀሚኒ የኢራንን ታሪክ በልብ አንጠልጣይ መልኩ ቀርጸውታል። የእርሳቸው ውርስ በመጥፎም በጥሩም የዓለምን መድረክ በማራኪና በተዋቀረ ቅንጅት እያሳየን ነው። ኢራን እስራኤልን በተለይ መሰልቀጥ የምትፈልግ ሀገር ናት። እስራኤል ደግሞ በበኩሏ ኢራንን መሰልቀጥ ትፈልጋለች። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማውን ሲያሳይ ዶናልድ ትራምፕ ጸጉራቸውን ነጽተዋል ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየውም። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቀዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የአገሪቱ የመከላከያ ደህንነት ኤጀንሲ ግምገማን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 ከሰዋል። ያም ሆነ ይህ የሀያላኑ ውጥረት አሁንም ቀጥሏል። ነገ የሚሆነውን ደግሞ አብረን እናያለን። ሰላም ለምድራችን፣ ሰላም ለሀገራችን። ወደ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስለ መረጃ ያላችሁን ሀሳብ አስተያየት በነጻነት በኮሜንት መስጫው ላይ እንደተለመደው አጋሩን። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። ቸርቆዩልን